ሰላም ጤና ስጠልኝ የተወደዳችሁና እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ እሁድ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማቸዋለው። ቀጥታ ወደ መረጃዎች ነው ማልፎ፣ ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህን መረጃዎችም እንድትከታተሉ በአክብሮ ተጠይቃለው። መረጃን የማስቀድምላችው ሙሉ ለሙሉ ትግራይ ላይ ያተኮሩ መረጃዎች ናቸው። ምንድን ነው ያለው ሁኔታ የምለውን መከላከያ ወደ ትግራይ ይገባል ወይ? ዶክተር ደብረ ሲሆን አዲስ አበባ ቤታቸው ረዳ ካልወረደ በስተቀር አልመጣም ብሎ ነበር። ነገር ግን አዲስ አበባ ሂዷል። ምንድን ነው የተባለው ፌዴራል መልስ ለነ ዶክተር ደብረ ሲሆን በዚህ ልክ በዚህ ፍጥነት መቀሌን እየተቆጣጠሩ ያሉበት ሁኔታ ማተብ እየቀሙ ቢሮዎችን ብዙ ብዙ ስራዎችን እየሰሩ ይገኛሉ። ሰራዊት ከካምፕ አውጥቷል። ምንድነው የተባሉት የሚለውን ስለ ኤርትራስ ምንድነው የተነሳ የሚለውን በስፋት አሰማቸዋለው። ፕሮግራሙን በጥሞና እንድትከታተሉ በአክብሮት ጠይቃለሁ። በትግራይ ያለው ውጥረት ተከትለው እንግዲህ ከፌዴራል ምንድነው የተባሉት የሚለውን ለማየት እንሞክራለን። እንግዲህ ለሁሉም አድሜዎች እና እነ ዶክተር ደብረሲሆን የሰጡ ትዕዛዝ ለጦርነት እንዘጋጅ፣ እምቢ ያሉት ይደመሰሳሉ፣ ጠላትን በቅርብ ጊዜ እንጨርሳለን ብሏል ለሰራዊቱ። ሰራዊቱ ጠላታችን ማን ነው ብለው ጠይቋል። ትጥቅም የለንም ብሏል። የማገባቸውን አትጠይቁ ተብሎ ነው መልስ የተሰጣቸው። ሰራዊቱ ካነሳቸው ጉዳዮች የማገባቸውን ነገሮች አትጠይቁ፣ ውጊያ ሲጀመር ትጥቅ ይመጣል ነው እንግዲህ፣ በእነሱ አባባል አንድ ሰራዊት እንግዲህ ሲዋጋ ይማርካል ተተኳሾችንም። ፎር ኤግዛምፕል እንደ ፋኖ አይነት ማለት ነው። ፋኖ አሁን መጋዘን የለውም፣ ከውጭ ድጋፍ እየተደረገለት አይደለም፣ ትጥቁን ከጠላቱ እየታጠቀ ይገኛል። ዋትም ከዚህ በፊት ከመከላከያ ጋር ተዋክቷል። ጀረናር፣ መድፍ፣ ታንክ፣ ቢኤም ሞርተሮችን እስከ መውሰድ ደረጃ የደረሰበት ሁኔታ ነው ያለው። ስለዚህ ያንን የውጊያ ተሞክሮ አሁንም ከሚዋጉ አካል ጋር ወይም ደግሞ ከሚዋጉ ቡድን ጋር ስለ ትጥቁ ጉዳይ አትጠይቁ የማገባቸውን ነገር አትጠይቁ የተባሉት፣ ሰራዊቱ የማይመለከታቸውን ነገር አትጠይቁ የተባሉት። ሌላው ህወሓት ለሰባት እንግዲህ ሴንትራል ኮማንድ መስርቷል። ለሰባት ሆኖ ሴንትራል ኮማንድ መስርቷል። አንደኛ ዶክተር ደብረጽዮን፣ ሁለተኛ ሞንጀሪኖ፣ ሶስተኛ ጀረናር ፍስሐ ማንጁስ፣ አራተኛ ጌታቸው አሰፋ እና አምስተኛ አማኑኤል አሰፋ፣ ስድስተኛ አለም ገብረሃድ እና ሰባተኛ ጅርናር ወዲ ቤታይ ናቸው ነው የተባሉት። እነዚህ ሰባቱ እንግዲህ ሴንትራል ኮማንድ መስርቷል። ወሳኝ ወሳኝ የሆኑ ሰዎች ማለት ነው። ባለ 24 ገጽ ያለውን ሰነድ አዘጋጅተው ለጦርነት እንዴት ጦርነትን እንዴት እንደሚመሩ ከኤርትራ ጋር እንዴት ጥምረት እንደሚፈጥሩ ተወያይተዋል። በሰነድም አካቷል። እንግዲህ ሰፊ ዝግጅት ነው እያደረጉ የሚገኙት ህዋቶች ጌታቸው አሰፋን በዚህ ፕሮግራም ውስጥ አለ። እንደምታውቁት እንግዲህ ጌታቸው አሰፋ ችሎታ ያለው ሰው ነው። ብዙ ጊዜ ሚዲያ ላይ የማይታይ ብዙ ፎቶ ያሌለው ሰው፣ ድብቅ የደህንነት ሰው ከዚህ በፊት አብይ አህመድ ላይ ቁልፍ የሚቆልፍ አብይ አህመድ ቁልፍ ይቆልፍብኛል፣ ሽንት ቤትም ተከፍቶልኝ ነው፣ ወደ ውጭ አየር ለመውሰድ ግቢ ውስጥ መሄድ አልችልም ብሎ አብይ አህመድ በግልጽ የመሰከረለት የአብይ አህመድ አለቃ ጌታቸው አሰፋ አለበት በዚህ ቡድን ውስጥ ማለት ነው። ትላንትና በቀጥታ ስርጭት በአንዳንድ ቪዲዮዎች ላይ አንስቼላቸዋለሁ። ትግራይ ውስጥ አሁን በተለያዩ ቦታዎች ላይ የሚፈነዱ የተቃዋሚ ፓርቲዎች ምናምን፣ ጌታቸው አሰፋ ባለው ጥበብና ባለው እውቀት እንደዚህ አይነት ፍንዳታዎችን ይቆጣጠራል። ከእያንዳንዱ ተቃዋሚ ፓርቲዎች የተወሰኑ የተወሰኖችን እየቀነሰ ወደ ህወሓት ካቀላቀላቸው በኋላ ትንፍሽ የሚል እንዲጠፋ ነው የሚደረጉ እነዚህ ተቃዋሚ ፓርቲዎች አሁን እምቡር እምቡር ያሉት እንግዲህ ትግራይ ውስጥ ምንድን ነው ዋት ከዚህ በፊት ጫና እየፈጠረባቸው ይገኛል። እንግዲህ ትግራይ ውስጥ ማንም ሰው ፍንክች ማንም ሰው ዝር አይልም። ከዚህ በፊት ታውቃላችሁ ያለ ህዋት ህዝቡም ራሱ ወጥቶ የሚገባ አይመስለውም። ሌላ መንግስት ወይም ደግሞ ሌላ ፓርቲ ትግራይን የሚያስተዳድር አይመስላቸውም የትግራይ ህዝብ ምክንያቱም እነሱ አብሯቸው ስለቆዩ ያለነሱ ህይወት ያለ አይመስለውም የትግራይ ህዝብ አሁን አሁን ነው ትንሽ ተቃውሞ እየመጣ የነበረው በጦርነቱ ጫና እንጂ ህወሓትን እንደ ፈጣሪ ነው የትግራይ ህዝብ ሲያከብር የነበረው ማለት ነው። ስለዚህ አሁን እነዚህ ተቃዋሚ ፓርቲዎች ህዝቡን ልብ እንዲያገኝ እና ህዝቡ ተቃውሞ እንዲያሰማ እያደረጉ ይገኛሉ። ነገታቸው አሰፋ ደግሞ ባላቸው ብልጠትና ባላቸው የፖለቲካ አስተላለፍ እና ባላቸው የፖለቲካ ችሎታ እንደዚህ አይነት ፍንዳታዎችን እንዳይፈነዱ ያደርጋሉ ብለን እናስባለን ማለት ነው። እንግዲህ መቀሌ ያለው ነዳጅ ጭነው እየወጡ እንደሚገኙ ነው የተገለጸው። ማን ነው ጭኖ የሚወጣው? ዋት ቅድመ ዝግጅት ማለት ነው። በአድሚ ያሉት ሰራዊት ጊዜያዊ አስተዳደሩን ሲደግፉ የነበሩት ታስሮ በማስጠንቀቂያ ወደ ሰራዊቱ እንዲመለሱ ይደረጋል ነው የተባለው። ከዚህ በፊት ጌታቸው ረዳን ሲደግፉ የነበሩት ወታደር የሆኑት ቲዴፕ ውስጥ ያሉት አሉ፣ የተከፈሉ አሉ። ባለስልጣናቶቹ ብቻ አይደለም በነገራችን ላይ የተከፈሉት፣ ሰራዊቱንም ይዞ ነው እነዚህ ባለስልጣናቶች የተከፈሉት። በርካታ የአድሚ አዛዦች አሁን እንዲታሰሩ ትእዛዝ ወጥቷል። እነዚህን አድሚ ይዞ ጊዜያዊ አስተዳደሩን የደገፉ እና ለዶክተር ደብረ ሲሆን ታዛዥ ያልሆኑት በየቦታ አንጃ ግራንጃ ሲፈጥሩ የነበሩት እንግዲህ ትላንትና ቀጥታ ስርጭት ላይ ብዙ የሚታሰሩ አሉ፣ ብዙ የሚሰደዱ አሉ፣ ብዙ የቁም እስረኛ የሚሆኑ አሉ ብያቸው ነበር። አሁን እንግዲህ መረጃ እየወጣ ይገኛል። ይህንን መረጃ ነው ወደ እናንተ እያደረስኩ ያለው ማለት ነው። ሌላው በአድግራት እና በውቅሮ ጊዜያዊ አስተዳደርን በመደገፍ ማይክ ይዘው ሲደግፉ የነበሩት አሳዶ እያሰሩ እንደሚገኙ ተገልጿል። ይሄ ሌሎች ቦታዎች ላይም ይቀጥላል። አድግራትና ውቅሮ ብቻ ሳይሆን ሌሎች ቦታዎች ላይም እንዲህ አይነቱ ድርጊት ይቀጥላል። ዶክተር ደብረጽዮን እግራቸውን መሬት ላይ ተክሎ በስልጣን የቀጠሉ ባለበት ሂደት እንደዚህ አይነቱን ነገር ይቀጥላሉ እነሱ ሲቃወሙ የነበሩትን ከፍተኛ ባለስልጣንም አነስተኛ ባለስልጣንም ይህ የማይቀር ጉዳይ ነው። ሌላው ከፍተኛ የሰራዊት አዛዦች ጦርነትን አንደግፍም ብለው ለዶክተር ደብረሲዮን አልታዘዝን ያሉት እንዲታሰሩ ተደርጓል። ይሄንን እያደረገ ያለው ጀነራል ፍስሃ ማንጁስ እንደሆነ ነው የተገለጸው። እንግዲህ ሌላው አድሚ ሀምሳ ወዲ አንጦሩ ጎሽ ገብረ ማርያም አድሚ 15 አዛዥ ነው። ብሔር በራፊ አድሚ 12 ወድ አባቴ አርሚ 44 ንጉስ ወለጋ አድሚ ሀያ ሁለት ገብረ ጊዮርጊስ አድሚ አርባ ሶስት እንዲታሰሩ እየተደረጉ ይገኛሉ እነዚህ አሁን የቀረዋቸው የነዚህ አድሚ አዛዦች ናቸው ለዶክተር ደብረ ሲሆን አልታዘዝም ብሎ አቶ ጌታቸው ረዳን ሲደግፉ የነበሩ አድሚዎች ናቸው አድሚ ሀምሳ አድሚ አስራ አምስት አድሚ ሀያ ሁለት አድሚ አርባ አራት አድሚ ሀያ ሁለት አድሚ አርባ ሶስት አዛዦች ማለት ነው ክብራትና ክብራን ሌላው ጌታቸው ካልወረደ አልመጣም ያለው ዶክተር ደብረ ሲሆን አዲስ አበባ ገብቶ እንደነበር ተገልጿል። የፌዴራል መንግስት ለዶክተር ደብረ ሲሆን ምንድን ነው የነገረው፣ ምንድን ያለው፣ ምንድን ያስጠነቀቀው የሚለውንም ለማየት እንሞክራለን። ዶክተር ደብረ ሲሆን የሚቀየር የጊዜያዊ አስተዳደር የለም ተብሏል። አንድ አንዳንድ የመረጃ ምንጮች ጀነራል ታደሰ ይተካል ተብሎ ነበር ነገር ግን ጌታቸው አይቀየርም እየተባለ ነው። ከዚህ ውጭ የፈረሰ የግዛዊ አስተዳደር የወረዳ የቀበሌ በቦታው መልሱ አብራችሁ ስሩ የሚል ማስጠንቀቅ አዘል ነገር ለዶክተር ደብረሲዮን ከፌዴራል ተናግሮታል። ለጦርነት እየተዘጋጃችሁ ነው የሚያዋጣችሁ ከሆነ ቀጥሉ ተብሏል። ይሄም እንግዲህ ዛቻ ነው። ከዚህ ውጭ መከላከያ ሰራዊት በትግራይ የነበረው ካምፕ ይገባል። ሰራዊቱን እንዳትተናኮሉ ተብሏል። ሰሜን የነበረበት ኳሃ ሌሎችም ካምቦች መከላከያ ገብቶ ቦታ ቦታ እንዲይዝ ይደረጋል ሰራዊቱን እንዳትተናኮሉ እንደለመዳችሁት እንዳታደርጉ አደራችሁን ተብሎ ማስጠንቀቂያ ተሰጥቷቸዋል ለማን ለዶክተር ደብረ ሲሆን ሌላው ከኤርትራ ጋር ያላችሁትን ግንኙነት በፍጥነት አቋርጡ ካልሆነ ግን ውጤቱ መጥፎ ነው ተብሏል የተቀሙት ማህተም መልሱ ያወጣችሁትን ሰራዊት ወደ ካምፕ መልሱ። ተፈናቃይ እንዳይገባ እንቅፋት አትሁኑ። በፕሪቶሪያው ስምምነት መሰረት መከላከያ መቀሌ፣ አጉላ፣ አድጉዶ፣ ሽሬ ይገባል። እንቅፋት አትሁኑ፣ ሰራዊቱንም እንዳትተናኮሉ ተብሏል። የኢትዮጵያ ኤርትራ፣ ሱዳን ድንበር መከላከያ ይቆጣጠራል ተብሏል። አየር መንገድ፣ ባንክ፣ ፌዴራል ይቆጣጠራል እየተባለው ነው። ትክክለኛ ምርጫ በህዝብ ይከናወናል ተብሏል። ለማን? ለዶክተር ደብረ ሲሆን። የት? አዲስ አበባ በተጠራበት ስብሰባ ላይ ነው። እንግዲህ ለዶክተር ደብረ ሲሆን ይሄ ማስጠንቀቂያ አዘል ምክር አዘል ነገሮች ተናግሯቸዋል። እንግዲህ አድማጮቻችን፣ ተመልካቾቻችን እንደምታውቁት ሰሜን እዚህ ተመጥቷል በተባለበት ሂደት አብይ አህመድ ከኤርትራ ጋር ጥምረትን ፈጥሮ ከፍተኛ ኃይል አደራጅቶ 27 ዓመት ልዩ ኃይል ሳይሆን በመከላከያ ስታንዳርድ መሰረት ያሰለጠኑትን ሰራዊት እንዲበተን እና ህዋት በዛ ልክ እንዲፍረከረክ የተደረገው የኢትዮጵያ መከላከያ ሰራዊት አይደለም ያንን ታሪክ የሰራው ከኤርትራ ጋር ጥምረት ፈጥሮ ነው። አብይ አህመድ ህዋትን እንዳልነበረ አድርጎ አከርካሪውን መጥቶ ሁለት ዓመት ንጹሕ አየር የተነፈሰው ማለት ነው። እሱ ራሱ አማራ ክልል ገብቶ ከሚተነኩሶ ቱንኮሳ ባሻገር ጫና የተፈጠረበትና ለስልጣኑ ስጋት የሆነ ፓርቲ ህዋት ነበር። በህዋት እረፍት አግኝቶ ነበር። አሁን ህዋት ጥምረት ከኤርትራ ጋር ፈጥሮ ሊመጣ እያኮበኮበ ባለበት ሰዓት ይህንን ነገር እንግዲህ ማለቱ ምን ያክል እንደሆነ ሊገመት ያስፈልጋል። ህዋት ደግሞ አሁን፣ ከዚህ በፊት አብይ አህመድ ኤርትራን ይዞ ነው ህዋትን የመታው። አሁን ደግሞ ህዋት በጎን ከኤርትራ ጋር ተመሳጥሮ አብይን ይመታል። አብይን ከመታ በኋላ ህዋት ነምስ ዘርቶ በሁለት እግር ከቆመ ወዴት ነው የሚዞሮ? መልሶ ድመት ልጇን ትበላለች እንደተባለው ኤርትራን ይመታሉ ማለት ነው። ተመልከቱ። አብይ አሕመድ ከኤርትራ ጋር ሆኖ፣ ከአማራ ኃይሎች ጋር ሆኖ ህዋትን አከርካሪ መታ። ህዋት አከርካሪው ተመትቶ እስከሚያገግምና የተመታውን እስከምድን አብይ ምንድነው ያደረገው? የአማራ ኃይሎች ላይ ዞረ። የአማራ ኃይሎችን በድሮን መምታት፣ በአየር መምታት፣ በታንክ መምታት፣ በተለያዩ ዘመናዊ መሳሪያዎችን እየተጠቀመ ይሄ ቴስት የተደረጉ እነሱ የተዋጉበትን የአረብ ኢምሬት መሳሪያዎችን ወደ አገር ውስጥ እያስገባ ካርቶን ያሳሽጎ የአማራ ኃይሎችን መምታት ጀመረ። የአማራ ኃይሎች ግን የአብይን ወንበር በማስጠበቅ የአመይን ወንበር በማቆየትና በማጽናት በርካቶች ዋጋ ከፍሏል። አርሶ አደርስ አይቀር በሰሜን ጦር ገታት የያዝከውን ይዜ ውጣ የክተት አዋጅን ተግባራዊ አድርጎ በአስማት የቆመ ፓስታ የሚመስል አገኘው ተሻገር በአወጀው እወጃ መሰረት የክልሉ ርዕሰ መስተዳደር ሆኖ ነበር። በዛን ሰዓት ታስታውሳላችሁ፣ ሽጉጥ ጠጣለሁ ብሎ ያለው በአማራ ህዝብ መሬትና በአማራ ድንበር የማንነት ጥያቄ የሚነሳባቸው ቦታዎችን ጉዳይ አንስቶ ሽጉጤ ነው የሚጠጣ ያለው ሰውዬ፣ አረቄ ነው የጀመረው አዲስ አበባ ገብቶ ያን ሁሉ ረስቶ ማለት ነው። ስለዚህ እንዲህ አይነት የፖለቲካ አስተላለፎች አሉ። አብሮ ተባብሮ ትግራይን መቱ። ትግራይ ከተዳከመ በኋላ አንተ ነገኔን ትበላኛለ ብሎ አማራን እየበላ ይገኛ ነው። ስለዚህ አሁን ህዋትም ከኤርትራ ጋር ጥምረት እንዳደረጉ የፌዴራል መንግስት እየደረስኩበት ነው፣ ይህንን ጥብረት የማታቋርጡ ከሆነ አስከፊ ሁኔታ ነው የሚገጥማችሁ፣ እያስፈራራቸው ይገኛል ማለት ነው። ህወሓት እውነት ከኤርትራ ጋር ለመቀጠል ሳይሆን ጠንካራው ወይም ደግሞ የተለያዩ ዘመናዊ መሳሪያዎችን አስገብቻለሁ፣ ታጥቃለሁ፣ እያመረትኩ ነው የሚለውን አብይ አህመድን በጋራ ሆኖ በመምታት ያንን እድል ካገኙ በኋላ ኤርትራን ተመልሶ ይመታል። ፖለቲካዊ ይሄን ነገ ስትደርሱበት ታረጋግጣላችሁ። ክቡራትና ክቡራን አድማጭ ተመልካቾች፣ እንግዲህ ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ ሀሳብ አስተያየት ስጡ። ያላችሁትንም ሀሳብ ጻፉ። ያሉኝ መረጃዎች እነዚህን ይመስሉ ነበር። የአማራ ክልል ወቅታዊ መረጃዎችን እና የግንባር መረጃዎች በሌላ ፕሮግራም እንገናኛለን። መልካም ጊዜ እንደሆንላችሁ የምመኛለሁ። ቻናላችን ሰብስክራይብ እያደረጋችሁ ሌሎች አድማጭ ተመልካቾች ጋር መረጃዎቻችን እንዲደርሱ እንድታደርጉ በአክብሮት እጠይቃለሁ።